ከዳንኤል ጋር ምንም ነገር የለኝም። እሱን ከሆነ ማወቅ ይፈልጋል። ስንት ቆነጃጅት ምናምን፣ ቆነጃጅት ምናምን ነገር ብለሽ አንቺ ያጣጣልሽውን እኔ ማነሳልሽ መስልሻል ማለት ነው። ሶሲ ጠይቃ ያገኘችው መልስ በጣም ነው የሚገርም ቪዲዮን እየወተከ ዛሬ እንግዲህ ሶሲና ሀይሚ ተገናኝቷል ማለት ነው። ዛሬ በሶሲ ቤት የሚለቀቅበት ቪዲዮ ተራ ነው። ጠዋት ነግሬያችኋለሁ። ሶሲ እንግዲህ ዛሬ እንደዚህ ምር ብላ ሸብርቃ ሰርግ ቤት የምትሄድ መስላ መታለች። ሀይሚየም እንደዚህ አእምሮባት መታለች። በራሷ ሙድ ቆንጅ የሆነ ማለት ነው። እና እንግዲህ ዛሬ ትልቅ ጥያቄ ነበራት ሶሲ። ለዚህ ጥያቄ ታዲያ ያልተጠበቀ መልስ ስትሰማ አጀብ ብላለች። ሶሲ ማለት ነውና እንግዲህ ሀይሜ የተናገረችውን ሰምታችኋል እጅግ በጣም በጣም በጣም የሚያስገርም ነገር ነው የተናገረችው። ስለ ሀይሚ ነው ዛሬ የማወራው። ስለ ብሩክ ከአስር ደቂቃ በላይ ጠዋት ሰርቻለሁ፣ እሱን ቪዲዮ ማየት ትችላላችሁ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? አለው ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ ቤተሰቦቼ አለን። እንግዲህ ቪዲዮን በላይክ ጀምሩ። የጨረቃ ቤተሰቦች ስለምታበረታቱ በጣም አመሰግናለሁ። እንግዲህ ጠዋት ረዘም ያለ ቪዲዮ ሰርቻለው ያው ብሩክን በተመለከተ ማለት ነው። ስለዚህ ስለ ብሩክ ከአስር ደቂቃ በላይ ነው የሰራው ጠዋት እሱ ጋር ማየት ትችላላችሁ። ስለ ሀይሚ ነው እንግዲህ ዛሬ የማወራው ማለት ነው። ዛሬ እንግዲህ ሀይሚ ለሶሲ የመለሰችላት መልስ ማለት ነውና አስሮ የሚፈታ ንግግር ቃል ነው እንግዲህ ሀይሚ የምትናገረው ማለት ነው። ምንም እጇን አጣጥፋ ሰውን አስራ የምትፈታ ማለት ነው ሀይሚ። እንግዲህ ብሩክ ደግሞ የምሬን ስናገር ማለት ነው ሀይሚ እንግዲህ ጥሩ ስሰራ ጥሩ እንላለን፣ ስህተት ስትሰራ ደግሞ ልክ አይደለሽም ተመለሽ እንላለን። ስለዚህ ቦራ ደግሞ ማለት ነው እኔ የምር ስናገር ማለት ነው ብሩክ፣ የሙሽዬ የእናትህ ከልቧ የምትመርቅህ ምርቃት ነው መሰለኝና እንደዚች አይነት ጀግና ሴት ያጋጠመ በህይወተ ማለት ነው። አሁን ይሄ ስናገር ማጋነን እንዳይመስላችሁ የምሬን ማለት ነው። እንደዚች አይነት ጀግና ሴት ያጋጠመው ወይም ፈጣሪ መርቆ የሰጠው ለቡራ እንግዲህ የእናቱ ምርቃት ነው ብዬንም ማስበው። ምክንያቱም ብዙ ሰው አንዱን ሰው ለማስረዳት በጣም ብዙ ብዙ ነገር በቃ እንዴት ነው፣ ማገዶ ይጨርሳል ማለት ነው። ሀይሚ ግን ማለት ነው የምትናገረው ንግግር ማለት ነው በቃ ያስደነብራል ማለት ነው። አስሮ ይፈታል ማለት ነው። የፈጣሪ ያለሽ! ዛሬ እንግዲህ ሶሲ የማይነካ ሰው ነክተሽ መጠየቅ የሌለብሽን ጥያቄ ጠይቀሽ ምንም በሌለ ነገር ያገኘሽው መልስ ደግሞ መዋረድ ይባላል፣ ውርዴት ይባላል ማለት ነው። የምር ማለት ነው። ሀይሚ እንግዲህ ማለት ነገራቶችን አጣራለሁ ብላ ነበርና ነገራቶችን እንግዲህ ማጣራት በምትፈልገው መስመር እየገባሽ ነው ሀይሜ ማለት ነው። የምር ማለት ነው። አሁን በብሩክ ለማጣራት ስትሞክር ከብሩክ ጋር ዳኒና ብሩክ እየተጣሉ ስለሆነ አሁን ግን ማለት ነው ሶሲ ከሀይሚና ከብሩክ ህይወት በሰላም ሳይሆን ደንብራ እንድትወጣ እያረገቻት ነው። የምር ማለት ነው። በቃ ደንብራ በቃ እኔን ያየ ተቀጣ ብላ ሶሲ እንድትወጣ እያረገቻት ነው ሀይሚ። ምክንያቱም አመጣጧ የሶሲን አላማ ወይም የሶሲን ሁኔታ ሀይሚናት እንግዲህ በቅርብ የምታያት ማለት ነው። እኛ እንግዲህ ቪዲዮ ላይ ነው የምናየው። እንግዲህ አብዛኛውም ማለት ነው በሰላሳ ደቂቃ ነው እነሱን እኛ እንግዲህ ገምተን አስተያየት የምንሰጥ

ነገር ግን እኔ ዳኒን የደገፍኩበት ወይም ለዳኒ እየተከላከልኩለት ብሩክን ነው እንጂ የተናገርኩ አንቺን አልነካውም፣ ብላታለች ማለት ነው። ከዳኒ ጋር ያለሽ ግንኙነት ምንድነው ስትላት፣ ምንም ነገር የለኝም፣ እስካሁን ምንም ነገር የለኝም፣ ለወደፊት ግን እግዚአብሔር ያውቃል ብላ የሆነ ነገር ሰጠቻት ማለት ነው። የቤት ስራ ማለት ነው፣ እንድታሰብ ማለት ነው። ይሄን ያደረገችበት ነገር ምንድን ነው? ሀይሚ ሶሲ የሆነ ያሰበችው ነገር አለ ማለት ነው። ቦራ ላይ የምር ማለት ነው፣ ማለት የሀይሚንና የብሩክን ክፍተት በጣም ተጠ ታጠብቀዋለሽ ማለት ነው። ምክንያቱም ሶሲና ዳኒ እኮ ሶስት ጊዜ ተለያይተዋል እ አሁን ለአራተኛቸው ጊዜ ነው እንግዲህ ከተለያዩ ማለት ነው። ግን ይታረቃሉ አሁን ብዬ አስባለሁ። ከዚህ በፊት እኮ ሶስት ጊዜ ነው ምናምን ተጣልተው ሲጋጩ ሲታረቁ ነው ሶስት ጊዜ ምናምን ማለት ነው። ታዲያ ሶሲ ለምንድን ነው ምንም በሌለ ሜዳ አንቺና ዳኒ ምንድን ነው ግንኙነታችሁ አብራችሁ ልትቀጥሎ አስባችሁ ነው ወይ ብላ ሀይሚን ታጣራታለች ማለት ነው። ሀይሚና ዳኒ ምንም ነገር እንደሌላቸው እንደው አይኑን የጨፈነ ሰው እንኳን ማለት ነው ዝም ብሎ ያውቃል ማለት ነው፣ ምንም እንደሌላቸው ማለት ነው። ታዲያ ለጠየቀቻት ጥያቄ ደግሞ ማለት ነው አፍን የሚያስዝ ማለት ነው አፊን የሚያስዝ የሚያስደነብር መልስ ነው ያገኘችው። ሰምታችኋታል። ከዳኒ ጋ ምንድን ነው ያለሽ ግንኙነት ስትላት ምንም ነገር የለኝም ለወደፊት ግን ምን ይታወቃል፣ በቃ እግዚአብሔር ያውቃል ብላ ዘጋችባት ማለት ነው። ምክንያቱም በቃ የምታጣራው ነገር አላት። እንደዚህ የቤት ስራ ስትሰጥ ሀይሚ የምታጣራው ነገር አላት ከጀርባ ማለት ነው። ስለዚህ ምንድን ያለቻት ሶሲን ዴ ስትላት፣ በቃ ይመችሽ አለቻት። ይመችሽ ማለት ከዳኒ ጋር ሁኝ ማለት ነው። እንደዛ ስትላት ሀይሚ ደግሞ ያዘቻት። አያችሁ በቃ አንቺ አሁን እኔ ከዳኒ ጋር የሆነ ነገር አለኝ ብልሽ፣ አንቺ ከብሩ ጋር ልትቀጥኝ ነው ወይ? ክፍተቱን ተጠቅምሽ አለቻት እኮ። በቃ አጠመደቻት ማለት ነው። ከዛ እንደዛ ስትላት ሶሲ ደንግጣ ወይም ደንብራ ምንድን ነው ያለችው? ኧረ በስመ አብ፣ ኧረ እኔ አላስብም ፕላንም የለኝም ማለች። ፕላንም ሊኖራት አስባ ነበር ማለት ነው ፕላንም የለኝም ማለች። እንዴት ስንት ቆነጃጅት ባለበት ሀገር እንዴት እንደዚህ ኧረ አለች ማለት ነው። ሶሲ ማለት ነው። አጣጥላ ማለት ነው። ብሩከ ማለት ነው። ከዚህ ሀይሚ ምንድና ያለቻት ስትመልስላት ለዳኒ ነው የመለሰች ይሄን እንድትረዱ ታዲያ ሀይሚ ምንድና ያለቻት ታዲያ አንቺ የጣልሽውን የማነሳልሽ ይመስልሻል እንዲ ያለቻት አሁን ሀይሚ ይሄ ያለችው ለብሩክ ሳይሆን ለዳኒ ነው አስቡት ለጠየቀቻት መልስ ነይ እንትን ያለች ሰው ሲ ግን ብሩክን ነው እንግዲህ ስንት ቆንጀጅት ባለበት እኔ ፕላንም የለኝ ከብሩክ ጋ ነው ያለቻት ታዲያ አንቺ አንቺ የጣልሽውን የማነሳልሽ ይመስልሻል እንዴ ስትላት ብላ ደነገጠች ማለት ነው አያችው፣ በቃ አሁን ሶሲ ማለት ነው ነገሩ። ቶሎ ካላለቀ ሀይሚ በቃ፣ እንዴት ነው በኃይለኛ ወጥመድ ያዘቻት ማለት ነው ሶሲ። ስለዚህ ሶሲ ያኒ እንደዚህ ዝም ብለሽ ማለት ነው፣ የማይነካ ሰው ነቅ እየነካሽ። ዳኒና ሀይሚ ከተዋወቁ ገና ሶስት ሳምንታቸው ነው። ትናንት ዳኒም ብሏል፣ ምንም በሌለ ነገር ምንም በሌለ ነገር ምንድና ያላችሁ፣ በግድ ምንድና ያላችሁ እንዴ በግድ ጓደኛ ሁኑ እኮ ነው የምትል፣ ሶሲ ሶሲ ማትችል ሁና ነው እንጂ ብትችል ሀይሚንና ዳኒን በግድ ጓደኛ ሁኑ ብሩክ ልቀቂልኝ ነው በቃ የሶሲ ጥያቄ እኮ በቃ በግልጽ አማርኛ ማለት ነው። ታዲያ ይህንን ስላወቀች እኮ ነው ሀይሚን እንደዚህ የምትላት። ለምሳሌ እኔ ከዳኒ ጋር የሆነ ነገር አለኝ ብልሽ፣ አንቺ ከብሩክ ጋር ልትቀጥኝ ነው ወይ አለቻት፣ በቃ ባጭር አማርኛ ማለት ነው። አይ ስንት ቆንጆ ባለበት፣ ኧረ ፕላንም የለኝ አለች ሶሲ ማለት ነው። ታዲያ አንቺ የጣልሽውን እኔ ማነሳልሽ ይመስልሻል እንዴ? ያለቻት ማለት ነው። አሁን ሀይሚ እንግዲህ እኔ ከብሩክ ጋር እንደተለያየው ወይም እኔ ከእኔ ህይወት ብሩክ እንደወጣ አንቺም ከፈለግሽ ያኔ ከዳኒ ህይወት መውጣት ትችያለሽ፣ ከፈለግሽ ና ያለቻት። ግን በመጀመሪያ ደረጃ ሀይሚ እኔ ከዳኒ ጋር ምንም ነገር የለኝም፣ ይቅርታ ማድረግ ያለው ከህይወቴ ግን እንድትወጡ ፈልጋለሁ ብላታለች። ከህይወታችን ውጡ አለቻት። ሀይሚ ከህይወታችን ውጡ ስትላት ሀይሚ ሶሲ ምንድን ና ያለች። ከማንና ከማን ህይወት እንዴ? ምን አገባት? አያችኋት። እዚህ ላይ ነው እንግዲህ መስመር ማያ አያቸው እየጠበቀች መሆኗን ሶሲን የምትረዷት እዚህ ላይ ነው። ሀይሚ እኮ ያለችው ከህይወታችን ውጭልን ይቅርታ አድርጌ ያለው አለቻት። ሀይሚ ስትላት ከማንና ከማን ህይወት ነው የምወጣው? ሶሲ ማለት ነው እንዴ፣ ምን አገባት ጠፍቷት ነው ከሀይሚና ከብሩክ ህይወት። ከህይወታችን ውጭልን ስትላት ሀይሚ እኮ ከእሷና ከብሩክ ነው። አሁን እኮ በቃ የምትፈልገው ከእኔና ከብሩክ ብላ እንድትነግራት ነው የምትፈልገው ያኔ አያችሁ የሶሲን ምን እየጠበቀች እንደሆነ። ስለዚህ አሁን ሶሲ ወጥመድ ውስጥ ነው የገባችሁ። ከዚህ ወጥመድ ውስጥ ከመግባትሽ አንቺ በሰላም ለምንድን ነው ማትወጪው? ከብሩክ ህይወት ማትወጪው ለምንድን ነው ሶሲ ማለት ነው። ስለ ብሩክ ነው አሁን እዚህ ጋር ምንም ማለትም፣ ለምን ጧት አንድ ሙሉ ቪዲዮ ሰርቻለሁ፣ እሱን ማዳመጥ ትችላላችሁ። ስለዚህ ሀይሚ አሁን ማጣራት በምትፈልገው መስመር ማለት ነው፣ ማጣራት በምትፈልገው መስመር ሶሲን እስከ መጨረሻ ድረስ እየመጣች የምትጠራት ከሆነ አትፋታተም ማለት ነው። እስከ መጨረሻ ድረስ እንትን ትላታለች ማለት ነው። አሁን ከዳኒ ከብሩክ ጋ በቃ ተላይቻለሁ ከሱ ጋር በቃ ተላይቻለሁ ብትላት እኮ ሶሲ ምን ልትል ነው? ልትቀጥል ነው እንዴ? ሲቀጥል እስኪ ስለ ብሩክ ሀይሚ ስላለችው ትንሽ ነገር ልበል ማለት ነው። ሀይሚ ብሩክን ዝቅ አላደረገችም። ሀይሚ የመጣችበት አሁን የዛሬው ማለት ነው ቪዲዮው ተረድታችሁት ከሆነ ሀይሚን እንዴት እንደምትረዷት አላውቅም፣ እና ኮሜንትም እያየው ነበር እና ብሩክን ዝቅ አላደረገችውም። አንቺ የጣልሽውን ማን ያነሳልሻል ያለቻት ዳኒን ትፈልጊዋለሽ ስላለቻት ነው። ገብቷችኋል አይደል? አሁን ሀይሚ ምንድን ነው እኔ ከብሩክ ጋ ተለያይቻለሁ ብያት ብሄድ እንኳን ከብሩክ ጋ የምትቀጢ ነው የምትመ ሲመስኝ ብላ ነው ለሶሲ እየመለሰችላት ያለችው ማለት ነው። ስለዚህ ሀይሚ ብሩክን ዛሬ ዝቅ አላደረገችም። ለምሳሌ ለምን ለዳኒ ትወግኛለች ስትላት፣ ዳኒና ብሩክ ላይ እያደረገ ያየሁት ሁኔታ ከዳኒ ጋር እየተጣላ ያለበት ሁኔታ ስላልተመቸኝ፣ እንዲጣሉ እንዲጋጩ ስለማትፈልግ፣ ችግር እንዲፈጠር ስለማትፈልግ እሱን የተቆጣችው ብሩክ ላይ ነው። ብሩክ ላይ ብቻ ነው መናገር የምትችለው አደለ? ስለዚህ ብሩክን ተናግረዋለሽ ማለት ነው። እዚህ ፎቶ ላይ የምታዩት መጨረሻ ላይ እና በዚህ መልኩ ነው መረዳት ያለባችሁ። አንቺ የጣልሽውን እቃ ማን ያነሳልሻል ያለቻት፣ እኔ ማንንም አልፈልግም የራሴን አትንኪ ነው እዚህ ጋር ማለት ነው። የራሴን አትንኪ የማንንም አልፈልግም ያጣል የጣለችው ማኮ ሶሲ ናት። ቆን ብሩክን ትፈልጊዋለሽ ወይ? እኔ ከዳኒ ጋ የሆነ ነገር ቢኖረኝ እኔና ዳኒ ብንቀጥል አንቺ ከብሩክ ጋ መቀጠል ትፈልጊያለሽ ወይ? ልትቀጥኝ ነው ወይ? ክፍተቱን ተጠቅመሽ ስትላት፣ ሶሲ ስትላት፣ ሀይሚ ሶሲ ምንድን ነው ያለቻት? ስንት ቆንጆ በሞላበት ሀገር ፕላንም የለኝ አለች ማለት ነው። ታዲያ ስንት ቆንጆ አንቺ እየፈለግሽ አንቺ የጣልሽውን ማን ያነሳልሻል? ያለቻት በራሷ ላይፍ ነው እንጂ ብሩክን አይደለም ሀይሚ ማለት ነው። ስለዚህ እናንተ ደግሞ ወይ ቪዲዮውን በትክክል ተረዱ። ሀይሚ ምንም ዝቅ አድርጋ ብሩክን አልተናገረችም። ሶሲን ለመፈተንና አጥምዳ ለመያዝ ከብሩክ ጋር ያላትን ነገር አፍርጣ እንድት ነግራት ነው ወጥራ ያዘቻት ማለት ነው። እኔ የተረዳሁት በዚህ ነው። በደንብ ተረዱ ቪዲዮውን።